የሰኔ 22 የነግህ ምስባክ፣ የሰኔ 22 የነግህ ምስባክ አአኲተከ እግዚኦ እስመ ተወከፍከኒ ወይም አአኲተ

አአኲተከ እግዚኦ እስመ ተወከፍከኒ ወሰላተ ጸላኢ ረሳይ ከኒ እግዚኦ አምላኪየ ጸራኅኩ ኀቤከ ወተሣሃልከኒ መዝሙረ ዳዊት መዝሙር ሃያ ዘጠኝ ቁጥር አንድ